አሁን ሀይሚ መታመሟን የመጀመሪያ ጊዜ ነው እንዲያየው። ከዚህ በፊት ታማ እንዴት እንደሆነ ብሩኪ ያላየም። እንዴ ጉድኮ ነው። እንዴለለውክልነሽ እንክብካቤው እና የለመርሽው እውነት ነው። ምን አውቀህ ነው አሁን እንደሱ የምትከራከረው? በሽታሽ የፍፄ መጨረሻ ናፍቆኛል። ምን እንደሆነ የተሰጠው ገጸ ባህሪ ምንም ሊገባኝ አልቻለም፣ እስካሁን ድረስ ማለት ነው። ቤተሰብ የገባችው ካላችዶቴኛ ሸለፈጥ የሰው ህይወት በጥብጠህ ወደት ነው ልሄድ ልምጣ የምትለው የገባበትን ተወጣው እንጂ እንዲህ ጉድፈላ ቤተሰብሽ አትደረቢ ሀይሚ፣ ስለ ራስሽ ሳወራሽ ብቻ ስለራስሽ መልሽልኝ። ስምሽን ሳልጠራ አታወሪ እየተባልሽ ነኛ ጨርሰናል ጨርሰናል፣ ይላል ቡቡ፣ ግን ማለት ነው ትንሽ የቀረ ነገር አለ፣ ትንሽ የምታስጨርሰው ነገር አለ። ጨርሰ የሚባል ነገር የለም፣ ገና ብዙ አለ ሀይሚዬ። ብሩክን ጥፋተኛ አድርገሽ አሁን በአንቺ፣ ይሄ ወንድ ባይመጣ ኖሮ አሁን ነገሮቹ ውስብስብ ባይሉም ነበር። የብሩክ ነበር የሚፈታው፣ ሌላ ጣጣ መጣ። ምንድን ነው ከእኔ አትችይም እያልኩሽ ነበር። እንዴት ነው አልቡቡዬ፣ አንተን የመሰለ ሸበላ ሳንቃ ደረስ ላይ ለጥ ማለት ለምዳ ሀይሚዬ፣ እንዴት ብላ ነው የምትወው እንዴ? እንደዚህ በቀላሉት ቀላል ነው እንዴ ላንቺ። ግደብ እንዳትፋች፣ በባሌም በቦሌም ብለሽ እንዳትፋች። ያመጣሽው ጦስ መጀስ ቢፈታ ይመስል እኳ አንተ ስለሚሰጥህ እንዳልከኛ ነው። አንተ ሸለፈጣታሽ ቃብጽ ዞረህ ዞረህ ዳር እንደምትቀር ታቃለች። የተጀመረች ሁላ እውነት መውጣቱ አይቀርም። መምን ደረጃ እንደሆነ ነገራት። ምን ሌላ ሌላ ታስታስ ውስጥ ገባለሁ። አሁንም ቢሆን ማውራት እንችላለን። መጋኛ ይላችኋል አሁን ቡሩኬ ከሀይሚ እንዲርቅ ማለት ነው። አፈቅራታለሁ ወዳታለሁ ብሎ በውስጥ እሱን የጀነጅነዋል። ለእሷ ደግሞ ሌላ እንደዚህ ነው። ይሄ ያለማምጣል እውነት ለመናገር ምክንያቱም ልጁ የሚያወራው ለእሷ ሌላ ነው፣ ለእሱ ሌላ ነው የሚያወራው ቤተሰብ ቀይ ዶሮ ጨርሰናል ሲል ታዲያ አንተ ሀይሚ ህይወት ልትገባ አእምሮህ ነው መሰላል ያስፈልጋል። እሱን ጠርታለእዛጋ አንተ እኔ አበባ እኮ እውነት አለው። በዚህ ድራማ የምሬ ነው። አንደኛ አባው ምንም ሳያደርገው ዝም ማለት ይሄ ራሱ አንድ ትዕግስት ከሱ የተማርከውን ክብር አንተ ልትሰጣት ነው? ለሀይሚ፣ ከሱ የኮረጅከውን ኩረጃ፣ የኩረጃ ክብር ለሀይሚ ልትሰጣት አንተ? አልቀረብህም ልታስተምረው ብሩክን፣ ክብር ክብር፣ የሴት ልጅ ክብር ሰላም ጤና ይስጥልኝ የኛ ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ? አለው ደህና ነኝ። ታሪኩ እንደሰፋ ነው። የሃይሚና የብሩኬ አንዱ ነገር ሳይፈታ ሌላ አጀንዳ ተጨምሮ መጥቷል። እኔ ግራ የገባኝ ነገር የዚህ የቀይ ዶሮ ሰውዬ ምንድን ነው አላማው? ከሃይሚ ጋር ያለው ነገር ነው። እንዴትስ እሷ ወድቃ፣ እንዴት የማታውቀው ሰው ቤቷ መጥቶ ቁጭ ብሎ፣ ብሩኬን ሚዲያ ላይ ካወቀው እንዴት ሊደባደብ ይችላል? እንዴትስ ያመጣውን አበባ እንዴት ሊወረውር ይችላል ጥያቄ ሆኖ ብኛም ቤተሰብ ጥያቄ የብሩኬን እንቶ ያለፈ ታሪክ ነው። እሱ ባለፈ ታሪክ ማንም ሰው ባለፈ ባለፈ ታሪክ ማንም ሰው አይጠየቅም። ዛሬ ሄና እውነት አለው። በደንብ ቪዲዮን አልጨረስኩትም። ይሄናና አዳምጬ ምለው ምን ረዳው ነገር ይኖራል ከብሩኬና ከሀይሚና ከዚህ ከቀይ ዶሮና ከፍፄ ግን ዛሬ ማለት ነው እኔ የፍጼ ማካራክተር ምን እንደሆነ ምንም አልገባኝም ጭራሽ የፍጼ አልገባኝም ሲጀመር ሀይሚና ብሩኬ መሀል ሲሆን ፍጼ አያወራም ዝም ነው የሚለው አንገቱን ደፍቶ ምን እንደሆነ አላውቅም ግን የዚህ የልጁ አላማ ምንድን ነው ፕላኑ አልገባኝም እኔ ዛሬ ታውቃላችሁ ግን አንድ የገባኝ ነገር ነገር ቢኖር ማለት ነው እንዴት መሰላችሁ አሁን ሀይሚ ያ ነገር ተልኮልኛም ብላ ያንን አምና በሱ ጉዳይ ሆድና ጀርባ ሆነዋል አላሳይም ብላም ያው አሳይተዋለች እንግዲህ ለእሱ ተናግራ ችግሩን መፈጸም ስትችል ያ ጣጣ ሌላ ጣጣ ይዞባት መጥቷል እንግዲህ የሆነ ችግር መቶ ወዲያውኑ ካልፈታችሁት በችግር ላይ ችግር መደረብ ማለት ይሄ ነው አሁን ያንኛው ችግር ሳይፈታ አሁን ሀይሚ ራሷን እንደ ንጹህ አድርጋ ራሷ በቃ ያለ አይደለ የካራክተሩ ነው የምነግራችሁ ቤተሰብ ራሷን ንጹህ አድርጋ አንተ በእኔ ላይ ያደረግከው ነገር ምንድን ነው እያለች ያለፈ ታሪክ ነው እሷ የጠየቀችው ብሩኬ ደግሞ አሁን ይሄን ልጁን ማለት ነው አገኘ ልጁን ሲያገኘው ሴት ልጅ ናት ባዶ ቤት ነው ያገኛት ወድቃም ማነሳ ምንም ማነሳት በምንም ይሁን በምን አያቅም ብሩክ በቃ ትታመም አታም አያቅም እዛ ቁጭ ብላ ነው ያያት እች ልጅ ፌንት ወድቃ ቢሆን እሶኬ ብሩክ እሷን ለማዳን ነው እንጂ የሚሯሯጠው ይሄ ልጁ ማን እንደሆነም አያየውም። ፌንት ወድቃ ቢሆን ሀይሚ ነገር ግን ሀይሚ እንዳኮረፈ ሰው ቁጭ ነው ያለችው። ትታመማ ትታመም በዛን ሰዓት እንዴት ያውቃል? ብሩክ ህመማኑ መጠየቅ ነው ያለበት። ህመማ ከዚህ በፊት ማ እኮ አመመኝ ብላው ኮ ጠርታው ሲበር ሄዶ ቤት ውስጥ ስንት ነገር እንዳደረገ እኮ አይተናል። ካላየህ ዞር እያልክ ማየት ነው። ቤተሰቦች ለእውነት ፍረዱ፣ ለእውነት በቃ የገባችሁን ነገር ፍረዱ። እስካሁን ድረስ ባየሁት ቪዲዮ ብሩኬ አንድም ስተት የለበት አንድም ስተት ሀይሚ ስታት አለባት። እያልኳቸው አይደለም ሀይሚ ደግሞ ቪዲዮ በደረሳት ልክ ነው እየሰራች ያለችው። ዛሬ ደግሞ ይሄ ልጁ ቤት አምጥቷት እሱ ምን አገባውና ብሩኬን ሊማታ? ምን አገባውና ብሩኬ ያመጣውን አበባ ምን አግብቶት ነው የሚጥለው? ምን ምን ይመለከተዋል እሱ? ከመንገድ ላይ ያገኛት አይደል? አያውቃትም አላቀውም ብላለች። ሶ በዛ በአንድ ቀን ቅስፋት ውስጥ ብሩኬን በዚህ ልክ መገላመጥ፣ በዚህ ልክ ይሄን ያህል መናገር ምን አስፈለገ? ይሄ አንድ ራሱን የቻለ ትልቅ ስህተት ነው። ቤተሰቦች ቁም ብላችሁ አስቡ። ዝም ብላችሁ ማለት ነው ማለት ያመጡት ቪዲዮ ህዝብ ያስተምራል ብለው አስበው ነው አደለ? ግን ትልቅ ስህተት ነው። እዚህ ውስጥ ምንድን ነው የምትማሩት? እዚህ ውስጥ በቃ ስህተቱ አሁን ማጋ ነው። ኦኬ ሀይሚ ታማ ወደቀች ተባለ። ግን እኮ ብትታማም እሷ ቤቷ ምታቁጭ ነው ያለችው። ብሩክ ላይ ምንም የሚፈረድ ነገር የለም ምክንያቱም በዛን ሰዓት ች ልጅ ፔንት ብትወድቅ እሷ ፔንት ወድቃ፣ ስለዚህ ልጅ ንገሪኝ ጠይ እያለ ከጠየቃት እሷ ፔንት ወድቃ ይሄ ጥፋት አለበት ብሩክ። አሁን ግን ሃይሚ ሶፋ ላይ ቁጭ ብላ እራሷን ይዛ ያገኛት በዛን ሰዓት እሱ ተታማማታም እንዴት ያውቃል? ብሩክ ሶ ያለውን ሰው ነው መጠየቅ የነበረበት፣ ማን ነው ይሄ ሰው ምንድነው ማለት ነው የጀመረው እንጂ ህመማን እንዴት ያውቃል። ቆይ ህመማን ጠይቅ ህመማን ጠይቅ ምንድን ነው አሳክሞ ያውቅ መሰላችሁ ከዚህ በፊት አስታሟታ ያውቅም እንዴ ሪሊታማ አልበዛም እንዴ? አረ አረ እንዴ አረ ቀብራራው ይመችህ፣ ቀብራራው ያለማየው ልጅ ወፋይ ያንተ መጨረሻ ነው። እናፈቀኝ እኔ እግዚአብሔርን። ከዛ በስተ መጨረሻስ ልጁ ለሷ የሚላት ሌላ ነው፣ ለብሩክ የሚያወራው ሌላ ነው። ፍቅረኛ አይነት ማለት እኮ ነው የቀረው ልጁ ማለት ነው። ኦ በቃ ምን አገባህ አንተ? ጨርሰናል ብለህ እናንተ እሱ ስለ ጨረሰ አንተ ልትገባ ነው እንዴ? አረ ቤቴ አረ ቤቴ አረ ቤቴ ጎተታ ጎተታ ወስዳ ሃይሚ ጉድ ፈላባት ሚያዣ መጨረሻ የሌለው ቪዲዮ ነው የሚሰራው። ከዛ አሁን እሷ ምንም እንዳልገባው ሰው ማለት አሁን ሁለቱም ከሷ ህይወት ውስጥ ኢግኖር ሆኑ ማለት ነው። በቃ እንዲሁ ሲታሰብ ማለት ነው። ቀጣ ቀጣዩ ቪዲዮ አላውቅም ግን በሰው ወሬ በሰው በቃ እናንተ በማትተማመኑበት ነገር ላይ ምን የመሰለ ህይወታችሁ የሞቀ ህይወታችሁ ውስጥ የሆነች ትንሽዬ ነገር ብጥብጥብጥ ታረጋችኋለች። በቃ ብትንትናቸው ይወጣል። አሁን ሀይሚም ተናዳ በራሷ መንገድ ሄደች፣ ብሩክም ተናዶ በራሱ መንገድ ሄደ። ነገ መገናኘታቸውን ሳይሆን ማየት ያለባቸው ዛሬ የተሰራው ቪዲዮ እሱ ላይ ነው ማየት የምትችሉት። እና በሰው የምትመሩ ከሆነ ህይወታቸው ብጥብጥብጥ ነው የሚለው ምን ጊዜ የሚሆን ማለት ነው። አሁን እነዚህ በቃ ተለያይተው ሄዱ። በቃ አለቀ፣ ምንም ምንትን የለው። ነገ የቀጣይን ቪዲዮ ምናምን እሱን አታስቦት። ነገ ሌላ ቀን ነው። በዛሬው ነገር ግን በተፈጠረው ነገር ግን በሀይሚና በብሩኬ መካከል ያለው ነገር ለእነሱ ለመለያየታቸው ይሄ በቂ ነው። በቃ ተለያዩ ቢባል ይሄ እስካሁን የተደረገው ሴራ በልጁ በኩልና ለብሩክ የተባለው እና ሃይሚ ቤቷ ባመጣችው ወንድ እነሱን ለመለያየት በጣም ከባድ ሲም በጣም ቀላል ነገር በቃ በቃ ተለያዩ በቃ አለቀ በዚህ ጉዳይ ነገ ተገናኝተው ሌላ መስራታቸውን ሳይሆን ማየት ያለባቸው ኦ ማይ ጋድ በጣም ግልጽ የሆነ በቃ ማለት እነሱን ለማለያየት በትክክል የተሰራ ቪዲዮ ማለት ይሄ ነው የምሬ ነው እውነት ምክንያቱም ልጁ የሚለው ለብሩክ ሌላ ነው ሃይሚ የምታውቀው ሌላ ነው ክብር አይሰጥሽም፣ እንደዚህ አይልሽም። ሲቀጥል እሷ ቤቱ ሄዶ እሱን ያውቀዋል አይደል፣ እንዲ ያውቀዋል። እሱ ይዞ የመጣውን አበባ መወርወሩ፣ እንደገና ከሱ ጋር መሳፈጡ ይሄ በራሱ ትልቅ ስህተት ትልቅ ወንጀል ነው። እዚህ ጋር ብሩክ ቀድሞ ለምን በሽተዋን አልጠየቀም ለምትሉት፣ ሃይሚ ፌንት አልወደቀችም። ፈንድ ብትወድቅ ነው የሚያስኬደው እንጂ፣ እሷ ቁጭ ብላለች። ስታምም አታምም ብሩክ የሚያውቀው ነገር የለም። የሄደበት ጉዳይ ከእሷ ጋር ሰላም ለመፍጠር ነው። እንዳያችሁት ይቅርታ ሊጠይቅ ነው የሄደው። ሶ ይቅርታ ሊጠይቅ ሄዶ እሱ ሰላም ሊፈልግ ሄዶ የተፈጠረው ነገር ሌላ ነው። በዛን ሰዓት ምን ይመጣለታለ ሀሳብ፣ በቃ ኔ ስላበሳጫዋት ሌላው እንዲዛ ገኘዋት ብሎ ነው የሚያስበው ጭንቅላቱ። ስለዚህ ያለፈው ነገር ፋስቱ የእሱ እንዲፎቶ ፍቅረኛ ነበረው ምናምን የሚለው ነገር እሱ ኢግኖር ነው። ምንም የሚያስገድም ባለፈ፣ ታሪክ ማንም ሰው አይጠየቅም። ሀይሚም ራሷ አትጠየቅም። ሀይሚ ደግሞ የዓይን ፍቅር ነው ምናምን ብላችኋል። ቡሩኬም እኮ የዓይን ፍቅር ነው ባይ ዘ ወይ አብሮ አልኖርም አብሮት እንትን አላለም ማለት አብሮት ጊዜ ላይፍ ምናምን አላሳለፍም። ቢያሳልፍ ኖሮማ ይወጣ ነበረ። ጀስት ያኔ ይገናኛሉ ይለያያሉ ምናምን ምናምን እንደዛ ነገር ነው፣ ቡሩክ የሚያሳልፈው ላይፍ ማለት ነው። እና ሀይሚም እኔ አፍቅራ ኖራለች አግብታለች ሳይሆን ብዬ የሰራሁት ቪዲዮ ጀስት እንዳፈቀረች ነው አላዛሪ ኢንተርቪው ላይ ተጠይቃ ስትናገር የነበረው እንዳፈቀረች የሚፍትም ሲነግራት ያይን ፍቅር ዝም ብላችሁ እንደዚህ የሆነ የምትወዱት ሰው ምናምን አለ አይደል፣ መላላጥ እንደዛ አይነት ነገር ነው ያልኩት እንጂ ሪሊ አግብታ ነበር አላልኩም እኮ። ቅድም ጠዋት ሰራው ቪዲዮ ላይ ኮመንስ ጽፉ ስላየው ነው። ውድ ቤተሰቦቼ ለማንኛውም በዚህም ተባለ በዛ ሃይሚና ብሩኬ ይዘው የመጡት ቪዲዮ በጣም የተመታ አይዲያ ነው። የምሬ ነው እውነት። በቀላል መንገድ በቃ ሃይሚና ብሩኬ ለማለያየት በጣም ሲምፕል ነገር ነው ያስተላለፉት ነገር። ውድ ቤተሰቦቻችን፣ ብቻ ያው ልቦና ይስጠን ነው እኔ የምለው ማለት። ከምትሳደቡ ቪዲዮውን በደንብ ብታዳምጡት፣ በጣም ጠቃሚ ቪዲዮ ነው ብዬ አስባለሁ። እስካሁን ባለው ትክክል ናቸው። ሀይሚም የሰው ወሬ በበስማቷ ራሷን ነው መልሶ የጎዳት አይታቸው ከሆነ ብሩክ ግን እስካሁን በሄደበት ቪዲዮ ነፃ ነው። በቪዲዮ ስታይል ነው የነገርኳቸው እንጂ ሁሉም የተሰጠው ካራክተር አለ እዛ ውስጥ ማለት ነው። ቤተሰቦች ዝም ብላችሁ እዩዋቸው በደንብ ከልባችሁ። እስካሁን ያልገባኝ ነገር የፍፄ ብቻ ነው። የፍፄ ካራክተር ምን እንደሆነ ሊገባኝ አልቻለም። ተባባሪ ነው ምንድን ነው አልገባኝም። ልጁ አሁን ጀስት ሀይሚና ብሩኬ ለማለያየት ለእሷ ሌላ ለእሱ ሌላ እያለ ነው። ብሩኬ ደግሞ በቃ በእሷ ተስፋ እንደቆረጥ አይነት ነገር እንዴት የሰው ወሬ ተሰማ በማለት ተስፋ የቆረጥ አይነት ወንድ ሆኖ ነው እየሰራ ያለው። ሀይሚ ደግሞ ያ ሰው ለሷ ጥሩ እንደሆነላት ነገር የሆነ በችግሬ ጊዜ አገኘሁት የምትለው ሰው ጥሩ ነው ብላ የምታስበው ሰው ግን የሷን ሕይወት ለማበላሸት የተዘጋጀ ሰው እንደሆነ ስታውቀው ጥላ ነው የሄደችው። እንዴት እንዴት ታደርጋለህ? እንዴት እንዲህ ይሆናል? እያችሁ ሰው ማመን ቀብሮ ነው የሚባለው እዚህ ጋ ነው። ቤተሰቦች ዝም ብላችሁ ቪዲዮውን ማለት ነው ተርጉሙት፣ ኮመንት ስር እኝኝኝኝ ኢኮመንት ስር ህሚነ አትበሉ። ስራዋን እየሰራች ነው። እኛም ምሰራውን ስራ በትንትንትንትን አድርገን እየተናገርን ነው። ፍቅረኛ ሞች የሆናችሁ ሰዎች ሶስተኛ ሰው አራተኛ ሰው ከእግዚአብሔር በስተቀር አታስገቡ። ራሳችሁ ለመፍታት መሞከር መቻል አለባችሁ። ሰው ሀይሚ አሁን ዛሬ ከሁለት አጉን የሆነችው ብሩክም ሄደ፣ በቃ እሷም በሌላ መንገድ ጨርቋን ጥላ ሄደች። እንደዛ ነው ያስተማሩን። ዛሬ ዛሬ በገባን ልክ እንግዲህ መምህሮቻችን፣ የፍቅር መምህሮቻችን እኔ የገባኝ ነገር ይሄ ነው። ክላሴ ለጨርስ ጥቂት ደቂቃዎች ስለቀሩኝ የኔ ውድ ቤተሰቦች ኮመንት ስር ጥሩ ጥሩ ነገር እየጻፋችሁልኝ ያልገባኝ ነገር እንዲገባኝ እንታደርጉልኝ ውድ ቤተሰቦቼ በትህትና ጠይቃችኋለሁ። ይህንን ቻናል ላይክ፣ ሰብስክራይብ፣ ሼር ያደረጋችሁ ቤተሰብ መሆኑ ነገ በአዲስ ነገር እንገናኛለን ብዬ ተስፋ አደረጋለሁ። ባይ